ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን ወያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን በአዲስ እና አነጋጋሪ መረጃ ተገናኝተናል ይህም መረጃ ኢትዮጵያችንን ማዕከል እያደረገ ነው ማለት ነው መረጃ የወጣው ወደ አሜሪካ ነው ይህ ጥናት ምን ይመስላል የሚለውን ከእናንተ ጋር ልንዳስሰው ወድናል ሮማን ጸጋ ነኝ ከአክሱም ቲዩብ አብራችሁን ስለምትሆኑ ከወዲሁ እናመሰግናለን እንደተለመደው ላይክ ኮመንት ሼር እያደረጋችሁ እስከ መጨረሻው አብራችሁን ዘለቁ ሰናይ ቆይታ ይሆንላችሁ እርግጥ ይሄ መረጃ አሁን ግዙፍ ሚዲያዎችን ያጥለቀለቀው ና በፊት ገጻቸው ላይ የጻፉት ና ዴይሊ ሚሊን ጨምሮ በጣም በርካታ ድረ ገጾች እየጻፉት ነው ያሉት የዜና ውታሮችም እየዘገቡት ያሉትና የእኛ ሀገር ሊቃውንቶች ግን ከመጽሐፍ ቅዱስ እስከ ታሪክ ምሁራን ከአርኪኦሎጂስቶች እስከ ጂኦሎጂስቶች በጣም ብዙ ጊዜ ይሄ ነገር ሲነገር ነበረ። ያው በኢትዮጵያውያን ሲነገር ተረት ነው፣ ነጮች ደግሞ ሲናገሩት እውነት ነው ተብሎ ይታመናል። በደንብ ነው። በተለይ ደግሞ ወጣቱ ዘመናዊ ትምህርትን ጨምሮ ብሬንዋሽ እየተደረገ ያለው ለ የሀገራችን ያለንን የወረዳ አመለካከት እንደውም አንዳንዶቻችን በጥላቻ የተሞላን ሆነናል። እነሱ ደግሞ በደንብ ለአመታት እነ ሮባን ፕሮቻስካ የባሩዱ በርሚል፣ ምናልባት አንብባችሁት ከሆነ ተተርጉሞ ወደ ሀገራችን የባሩዱ በርሚል ተብሎ ማለት ነው ያሽደብበን ነው የተረጎበ። እሱን ካነበባችሁ አሁን ያለንበት ነባራዊ ሁኔታ ለስንት ዘመን ሲሰሩበት እንደነበረ ማየት ትችላላችሁ። ና አሁን አንድ ጥናት ወጥቶ ገነት በኢትዮጵያ ናት ሚል ጥናት ወጥቶ በጣም ብዙዎች ሲቀባበሉ ታይቻለሁኝ። ና ለብዙ ጊዜ ኢትዮጵያውያን ሲናገሩት ግን ተረት ተረት ነው የምንል የነበረው ማለት ነው። በነገራችን ላይ ተረትም እነ ግሪክን የመሳሰሉ ታላላቅ ሀገራት ራሱ በተረታቸው ብዙ ታሪክን እንደቀየሩ ልናውቅ ይገባል። ና ተረትንም ወደ ሌላ ነገር መቀየር ነው የሚገባው እንጂ ሀገራችን ላይ የዚህ አይነት ውርጅብኝ በገዛ ልጆቿ መውረድ አለበት ብዬ አላስብም። ማንም ሰው የትኛውም እውቀት ያለው ምሁራን በእርግጥም እውቀት ያላቸውና ምሁራኖች ተደብቀዋል። ዛሬ ላይ በተለይ ደግሞ የኢንተርኔቱን ዓለም የተቆጣጠሩት እነማን እንደሆኑ ሁላችንም እያየን ነው። እና እንግዲህ አላዋቂዎች ናቸው ፊት ለፊት ያሉት። ስለዚህ የሀገራችን ገጽታ በብዙ መልኩ በተለይ ደግሞ ቲክቶክ በሚሉት ፕላትፎርም ሴቱ፣ ወንዱ፣ ወጣቱ፣ ትልቁ፣ ትንሹ በምን አይነት መልክ የሀገራችንን ገጽታ እያበላ የሚበላሹ እንደሆነ እያያችሁ ነው። እንዲህ እንዲ አይነት ነገሮችን እንኳን አዳዲስ ነገሮች ስለ ሀገራችን ሲነገር ወጥተው የሀገራችንን ገጽታ ግንባታ ለመስራት የሚወጡ አይደሉም ያሉት። በንቶ ፈንቶ ጊዜያቸውን የሚያበላሹ ወጣቶች ናቸው ያሉት እና ኢትዮጵያ ከቀደመ ልዕልና ከቀደመ የሕዝቧ ስነ ልቦና ሞራል አንጻር አሁን ያለነው ወጣቶች ኢትዮጵያዊ ነን ለማለት ራሱን በግል ይሄ ግል አስተያየት ነው በጣም ይከብደኛል። እና አሁን ታዲያ ሰሞኑ ኢትዮጵያ የገነት በረከት ነች የሚል መረጃ ነው የወጣው ዴልሚል ሪፖርት ነው በደም ብዝርዝሮ የሚያወጣው በጣም በርካቶች አውጥተውታል። በእርግጥና ስለዚህ ይሄ መረጃ ምን ይመስላል የሚለው ነው የምናየው። በነገራችን ላይ ገነት በኢትዮጵያ ናትን የሚል የኛ ሀገር ጸሐፊም አለ በዚጋለ አያሌው። እሱን ብታነቡት በጣም ብዙ እውቀት የምጨብጡበት ነው። ከበርባኖስ እስከ ሀኖስ ጽርሐ አርያም ጠፈር ገነት በኢትዮጵያ ናትን የሚለው መጽሐፍ ማለት ነው። ብዙ ጸሐፍቶች፣ ብዙ ተመራማሪዎች፣ ብዙ የሀገራችን ሊቃውንቶች ከመጽሐፍ ቅዱስ ጀምሮ ገነት በኢትዮጵያ እንደምትገኝ ያው ሁልጊዜ ይነገራል። እኛ ተረት ስለምንለው እንጂ እንግዲህ ደግሞ አሁን እስኪ የሚያምል ሰው ከመጣ ነጮቹ መረጃ አውጥተዋል ማለት ነው ገነት በአማራ ክልል በባህር ዳር እንደሚገኝ የአሜሪካዊ ኢንጂነር አውጥቶታል ማለት ነው ማህሙድ ጃዋይድ ይባላል ገነት በኢትዮጵያ ሰሜን ምድር በባህር ዳር አካባቢ እንደሚገኝ ነው የገለጸው ይህም በመጽሐፍ ቅዱስም ተገልጿል በዘፍጥረት ምዕራፍ ሁለት ከቁጥር አስር እስከ አስራ አራት እንደገና መጽሐፍ ቅዱስን ብቻ ሳይሆን ይህ ጥናት ያደረገው ሰው ቁርአንንም መጽሐፍ ቅዱስንም አንድ ላይ አድርጎ እነዚህ መጽሐፎች ላይ ትኩረት አድርጎ ጥናቱን የሰራው ከሳይንሳዊ አንጻርም በጣም ብዙዎች ፈትሸውታል ማለት ነው። ስለዚህ የተፈጥሮ ባህሪዋ ኢትዮጵያ የአራት ወንዞች ማዕከል ስለሆነችም በመጽሐፍ ቅዱስ ደግሞ በዘፍጥረት ምዕራፍ ሁለት ከቁጥር አስር እስከ አስራ አራት የተገለጹ ወንዞች ኢትዮጵያ ውስጥ የሚገኙት ፌሶን፣ ጊዮን፣ ጤግሮስ እና ኤፍራጥስ የሚባሉት ማለት ነው። ስለዚህ እነዚህ የሚገኙበት ቦታ ገነት በኢትዮጵያ እንደሆነች አመላክቷል ብሏል ማለት ነው። ጥንታዊ ጽሁፎች ራሱ ይህንን እያመለክታሉ በጣም በሰፊ የተጻፉ መጽሐፎች አሉ። ይሄ ጃዋይድ የተባለው በመጽሐፍ ቅዱስ እና በቁራን ጽሁፎች በመታገዝ ነው ይህንን ጥናት የሰራውና ጥናቱም ይህንን ነው የሚያመላክተ ያለው በኢትዮጵያ ጂኦግራፊያዊ አቀማመጧን በማነጻጸር ። ስለዚህ ገነት በባህር ዳር እንደሆነ ነው ይህ ጥናት የሚያሳየው ማለት ነው። በእርግጥ በተለያየ ጊዜ የተለያዩ አጥኞች ይወጣሉ። ግን ደግሞ ይሄ አሁን የ2025 አሁን በያዝነው ወር ከትላንት በስቲያ የወጣ መረጃ ነው ማለት ነው። እና ዴል ሜልን ብቻ ሳይሆን በጣም በርካቶች ናቸው ይሄንን መረጃ እየተቀባበሉት ያሉት። አሁን ታዲያ ዋናው ነጥብ ይሄ ሪፖርት መውጣቱ ሳይሆን ይሄንን ሪፖርት ተከትሎስ ምን ይፈጠራል ነው። ምክንያቱም ይሄ የዚህ ሪፖርት መውጣት ለእኛ አዲስ አይደለም እንዳልኳቸው ለዘመናት በቤተክርስቲያናችንም፣ በሊቃውንት በተለያዩ ጸሐፊያን፣ በታሪክ አዋቂዎች ሲነገር ኖረ ነገር ነው። ምንም እንኳን በርካቶች ተረት ቢሉም ባያምኑም አሁን የቃል ኪዳኑን ታቦት ጨምሮ የቅዱስ ሄኖክን መጽሐፍ ጨምሮ ዓለም እንደዚህ እየተቀባበለው እየተነጋገረ ራሱ ተረት የሚሉ አሉ እና ይሄ መረጃ መውጣቱ ለእኛ አዲስ ነገር አይደለም። ግን ለኢትዮጵያ ምን ማለት ነው? ለምሳሌ ይሄ መረጃ ሲወጣ በጣም በርካቶች ትኩረታቸውን ኢትዮጵያ ላይ አድርገዋል። በተለይ ደግሞ ባህር ዳር ላይ ማለት ነው፣ የሰሜኑን ክፍል ይሄ ጥናት ለኢትዮጵያ በርካታ አውንታዊ ጠቀሜታዎች አሉት። በእርግጥም መንፈሳዊና ታሪካዊ ኩራቱን ስንመለከት ኢትዮጵያ ከጥንት ጀምሮ በኦርቶዶክስ ተዋህዶ ቤተክርስቲያን በክብረ ነገስትና በመጽሐፍ ቅዱስ በመዝሙሩ ምዕራፍ 6831 ኢሳያስ ምዕራፍ 18 ቁጥር 7 እንደዚህ እንደ ገነት በቅርበት ኢትዮጵያ እንዳለች የቃል ኪዳኑን ታቦትን መጽሐፈ ሄኖክን እንዳላት ኢትዮጵያ ይታወቃልና ሰሞኑንም እንደውም ቀደም ባሉት ጊዜያትም ዘግበንላችሁ ነበረ መጽሐፈ ሄኖክ ኦርጅናሉ ራሱ ኢትዮጵያ ውስጥ እንደሚገኝ ከሙት ባህር ጥቅሎች ይህንን አድርገን አንድ ላይ ነግረናችሁ ነበርና በመጽሐፍ ቅዱስ ጊዮን ሲቲዘንስ ከኩሽ ወይ ደግሞ ኢትዮጵያ ጋር የሚያዝ ታሪክ አለው። ዘፍጥረት ምዕራፍ ሁለት ቁጥር 13። ስለዚህ ይሄ ጃዋይድ የተባለው ተመራማሪ ግዮንን ከብሉ ናይል ወይ ደግሞ ከቀይ ውሃ ጋር በማያዝ ኢትዮጵያን የገነት ምንጭ አድርጎ ነው ጥናቱ ላይ ያወጣው። ይሄ የኢትዮጵያን በዓለም አይን የእግዚአብሔር ተመራጭ ሀገር አድርጎ አስቀምጧታል። ይህም ጥናቱ ማለት ነው። እና ምዕራባውያን ግን እንደማይተኙልን ይታወቃል። ሁልጊዜም ቢሆን በጥሩም በመጥፎም ሀገራችን ይመጣሉ። በጦርነትም ወይም ደግሞ በእርዳታ መልክ በሌላም በዲፕሎማሲው በፖለቲካውም ይመጣሉ መጥተው ግን በጣም ብዙ ነገር ይዘው እንደሚሄዱ ዶክተር መስከረም ለችሳ ራሱ በጣም ብዙ ጊዜ በቁጭት የምትናገረው ነገር ነውና ባህላዊና ቱሪዝም ጠቀሜታ ቢኖረው ይሄ ጥናት ኢትዮጵያን በዓለም ካርታ ላይ በደንብ እንደውም ቦልድ አድርጎ የሚያስቀምጣት ነው ያሉ አሉ። በባህር ዳር ጣና ሐይቅ የቱሪዝም መዳረሻ ሊሆን ይችላል። ይህም የኢኮኖሚ ጥቅም ሊያስገኝልን ይችላል። የኢትዮጵያ ታሪክም እንደ አክሱም ላሊበላና ጎንደር ከገነት በቅርበት ስለሚያያዙ ዓለም አቀፍ ትኩረትን ይስባል ማለት ነው እና ሳይንሳዊና ታሪካዊ ማረጋገጫውም ኢትዮጵያ የሰው ልጅ መገኛ የምትባል ሀገር ናት። ሶስት ነጥብ ሁለት ሚሊዮን ዓመታት በፊት እናም በኦሞ ቫሊ የተገኙ ፍጥረታት ይህንን እንደሚያረጋግጡ እንግዲህ የዘርፎ ሌቃን ተናግረዋል። ይሄ ጥናት ከነዚህ ሳይንሳዊ ግኝቶች ጋር በእጅጉ የተቆራኘ ይሆናል ማለት ነው ያሁን የወጣው ጥናት፣ ምክንያቱም ኢትዮጵያ የሰው ልጅ መነሻ ስለሆነች። ስለዚህ የዚህ የጀዋይድ ጥናት በጣና ሀይቅ አካባቢ ያሉ እሳተ ገሞራዎች ከተነሳ ምናልባትም ፍርድም በዛ ይሆናል ብሎም ይሄ ሰው ተናግሯል ማለት ነው። ፍጥረት ምዕራፍ ሶስት ቁጥር ሀያ አራት ጋር በማያያዝ የጂኦሎጂካል ማስረጃዎችን ተጠቅሞ ነው ይህንን መረጃ እንግዲህ ይፋ ያደረገው። ይሄ ጥናት ኢትዮጵያን በአለም መድረክ ላይ በከፍታ የሚያስቀምጣት ነው እውነት ለመናገ ነገር ነገር ግን ይሄ ትኩረት አንዳንድ አደጋዎችንም ሊያመጣ ይችላል። ለምሳሌ ምዕራባውያን ከፍተኛ የሆነ ሴራን ያሴራሉ ኢትዮጵያ ላይ። እንደሚታወቀው የጀዋይድ ጥናትና የዴሊ ሜል ሪፖርት ኢትዮጵያን ባለም ትኩረት ውስጥ ስላስቀምጧት አሁን ሰሞኑን በጣም ነው እያራገቡት የነበረው። ነገር ግን ምዕራባውያን በጣም ትኩረት ሊሰጡትና ለራሳቸውም ሊጠቀሙበት እንደሚችሉ ከፍተኛ የሆነ ስጋትም እንዳለ ነው የሚያሳየው። ታሪካዊ ምሳሌዎቹን ብናይ በታሪክ ውስጥ ለምሳሌ ምዕራባውያን የኢትዮጵያን ቅርሶች፣ ቅዱሳት እቃዎች ለመፈለግ በዘመናት መካከል ሁሉ ኢትዮጵያ ውስጥ ያልፈለጉት ነገር የለም። ለምሳሌ በ19ኛውና በ20ኛው መቶ ክፍለ ዘመን እንግሊዞችና ጣሊያኖች የአክሱም ሐውልቶችና ሌሎች ቅርሶችን ለመውሰድ እንደሞከሩ ይታወቃል። የተወሰነም ወስደው እንደገና አስመልሰናል በ18 አርሳ ስምንትም የእንግሊዝ ጦር ከመቅደላ ቅርሶች ተወስደዋል። የቃል ኪዳኑ ታቦትን በአክሱም መገኘቱ ምዕራባውያንን ለረጅም ጊዜ ሲያሳስብና ሲያስኳትን እየነበረ ነው። እስካሁን ድረስ ባይሳካላቸውም እስራኤልን ጨምሮ፣ ይሄ ነገር በተለይ ያው እስራኤል እንደውም ሰላዮቿን ሁሉ እዚህ አስገብታ የቃል ኪዳኑን ታቦት ልታስወስድ እንደነበረ አንድ ጊዜ ላይ መረጃ ሰተናችሁ ነበረ። አንዳንድ ተመራማሪዎች ታቦቱን እንደ አድቬንቸር ያሉ ለምሳሌ ፊልም ሊሆን ይችላል ሊሰሩበት አስበው ግን ደግሞ ታቦቱን ለመፈለግ የሞ የምትመከሩበትንም ጊዜ አለ። በነገራችን ላይ ነገር ግን ከኢትዮጵያ ቤተክርስቲያን በጥብቅ የምትከላከል ስለሆነችና ና በሚስጥርም ስለምታስቀምጥ እነሱን እንደሚያስቡት ሄደው ብድግ አድርገው እንደ ማንኛውም መቃል ያነሱት ስላልቻሉ ነው እንጂ አድቬንቸር እንሰራለን ብለው ታቦቱን ለመፈለግ በጣም ጥረት ሲያደርጉ ነበረ። ና ስለዚህ ይ ገነት በኢትዮጵያ ናትን የሚለውን መጽሐፍ ብታነቡት በጣም ብዙ ሚስጥር ነው የሚነግራችሁ። ና ይሄ ተመራማሪ ያወጣው ነገር ለኢትዮጵያ ጥሩ መጥፎም ጎን ይኖረዋል ማለት ነው። ና የባህል ቅርስ መበዝበዝ ብዙ ጊዜ ደርሶባል ተጫውቷታል፣ ኢትዮጵያ በታሪኳ ይሄ ጥናትም ባህር ዳርን በዓለም ትኩረት ውስጥ እያስቀምጠዋል ማለት ነው። ምዕራባውያን ተመራማሪዎች ወይ ደግሞ አድቬንቸሮችን የሚፈልጉ ሰዎች ገነትን ፍለጋ ስም ወደ ኢትዮጵያ ሊመጡ ይችላሉ። ይህም የባህል ቅርሶችን መበዝበዝ ወይ ደግሞ መጉዳትም ሊያስከትል እንደሚችል ስጋት አለ። ሌላ የፖለቲካ ጣልቃ ገብነትንም ማይጠሩ ነው። ምዕራባውያን ይህን ጥናት በመጠቀም በኢትዮጵያ ላይ ፖለቲካ ወይ ደግሞ የኢኮኖሚ ተጽዕኖ ለመፍጠር ሊሞክሩ ይችላሉ። ለምሳሌ በሃይማኖታዊ ወይ ደግሞ በሳይንሳዊ ሽፋን ተጽዕኖ ለመፍጠር ሊጠቀሙበት ይችላሉ። ሌላው ሚዲያ ነው። ሚዲያ የዴሊ ሜል ሪፖርት በራሱ በጣም ስሜታዊ የሚያደርግ ነው፣ ዘገባው ራሱ ማለት ነው። እና ምዕራባውያን ይህን ሚዲያዎች በመጠቀም ኢትዮጵያን በተሳሳተ መልኩም ሊያስተዋውቁ ይችላሉ። ይህን የተሳሳተ መረጃም ሚዲያዎች ሊያሰራጩ ይችላሉ። ስለዚህ ኢትዮጵያ እንግዲህ የባህል ቅርሶቿንና ቅዱሳት እቃዎቿን ለመጠበቅ ጠንካራ ፖሊሲ መኖር እንዳለበት ነው የተጠቆመው። የቃል ኪዳኑ ታቦተ ቤተክርስቲያን ቁጥጥር ስር ነው። ይሄም ደግሞ ሞር ጥቅ ቁጥጥር ሊደረግበት እንደሚገባ ምክንያቱም አሁን አይኖች ሁሉ ወደ ኢትዮጵያ ማትራሉ የሚል ጽሁፍ ነው የወጣው። የሳይንሳዊ ጥናቶችን በኢትዮጵያ ተመራማሪዎች መመራትና የውጭ ጣልቃ ገብነትን መቆጣጠር በጣም አስፈላጊ እንደሆነ ጽንኦት መሰጠት አለበት። የኢትዮጵያ መንግስትና ሕዝብ ይህንን ጥናት ለባህር ዳር ቱሪዝም ማስታወቂያ በመጠቀም አውንታዊ ጥቅሞችን ማግኘት ይቻላል። ግን ደግሞ እንደውም ከጥቅሙ ጉዳቱ ነው የሚበልጠው እንደዚህ አይነት ነገሮች ኢትዮጵያ እንዳሉ ሲታወቅ። ምክንያቱም አሁን ካለንበት በተለይ ነባራዊ ሁኔታ አንጻር ራሳችን እርስ በርስ እየተባላን ስለሆነ ከውጭ መጥተው የሚያደርጉትን ነገር ትኩረት ልንሰጠው አንችልም ማለት ነው እና የሌለን ነገር የለም። በነገራችን ላይ ኢትዮጵያውያን ኢትዮጵያ እንዳጠቃላይ እንደ እግዚአብሔር አይን የምትታይ ቦታ ናት። ኢትዮጵያ ያው የራሳችንን ከፍ ለማድረግ ሳይሆን እውነቱ ነው። እንግዲህ ነጮች ስላወጡት ይህንን ጥናት ገነት በኢትዮጵያ ተገኝታለች ተብሎ ነጮች ስላወጡት ጥናቱ አሁን ምናልባት ምናልባት እንግዲህ አንዳንድ ሰዎች ሊያምኑ ይችላሉ፣ ግን ቀደም ባለው ለዘመናት ሲነገር የነበረ ነገር ነው። እነሱ ያወጡት የገነት በኢትዮጵያ መገኘቷ ጥናት ለኢትዮጵያ በጣም ትልቅ መንፈሳዊ፣ ታሪካዊ፣ ባህላዊ ጠቀሜታ አለው። ይህ ሳይዘነጋ ኢትዮጵያ እንደ ቃል ኪዳኑ ታቦትና መጽሐፈ ሄኖክ መገኛ አገር እንደመሆኗ መጠን ይሄ ነገር ደግሞ የበለጠ ያጠናክረዋል ማለት ነው እና በአለም ደረጃ በጣም ከፍተኛ የሆነ ትኩረትን አግኝተዋል ይሄ መረጃ። ነገር ግን እንዳልኳቸው ምዕራባዊያን ይህንን ለሴራ ሊጠቀሙት ይችላሉ ቅርሳችንን ለመበዝ ብዙ ወይ ደግሞ ፖለቲካዊ ጣልቃ ገብነት ሊጠቀሙት ይችላሉ። ስለዚህ ኢትዮጵያ በተጠንቀቅ ቅርሶቿን መጠበቅ እንዳለባት በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እነዚህም ቦታዎች የተለየ ጥበቃ ማድረግ እንዳለባት ነው እኔ የሚሰማኝ ማለት ነው። እና ይሄ ጥናት ኢትዮጵያን ወደ መንፈሳዊና ባህላዊ ስልጣኔ የሚያመራት ነው ማለት ነው ይሄ መረጃ ኢትዮጵያውያን የራሳችንን እየጣልን የሰው እያነሳን አሁን እርቃናችንን ቀርተናል። ሰሞኑንም እንዳያችሁት ግዕዝ ላይ ዘመቻ ተነስቶ ነበረ። ግዕዝ ግን በተለያዩ ሀገራት እንደሚሰጥ ታውቃላችሁ፣ በምዕራባውያን ሀገራት ማለት ነው። እና እኛ አገር ግን ግዕዝን እንዴት ዘመቻ ተነስቶበት እንደነበረ በጣም አስደንጋጭ የሆነ እንቅስቃሴ ነው፣ ባለፈው ሳምንት የነበረው እና ከግዕዙ ይልቅ ላቲንን የውጭዎቹን መምረጣችን ራሱ በጣም ነው የሚያሳዝነው ማለት ነው። እንደ ሀገር ታሪክ አልባ እንድንሆን እየፈለግን ያለ ነው። ሲጀመርም እኮ ግዕዝ ቋንቋችንን ቤተክርስቲያናችን ናት የተጠቀመችበት ያለችን እኮ በሰፊ የተጠቀምበትም አይደለም። እኔ ዘመቻው መነሳቱ በራሱ በጣም ነው ያስገረመኝም ያስደነገጠኝም። ግዕዝ ማለት የኢትዮጵያና ኤርትራ ታሪካዊ፣ ባህላዊ፣ መንፈሳዊ ቅርስ የሆነ ቋንቋ ነው። ከጥንት ጀምሮ በአክሱም ስልጣኔ፣ በተለይ ደግሞ በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ቅዱሳት መጽሀፍት እንደነ መጽሐፈ ሄኖክና ክብረ ነገስት ውስጥ በጣም ጥቅም ላይ እየዋለ ነው። ነገር ግን በርካታ ሀገራትም እንደ ግሪክ፣ ላቲን፣ አረብኛ ቋንቋዎችን እንደሚያጠኑ ግዕዝንም ለምሁራን ጥናት፣ ለታሪክና ለሃይማኖት ጽሁፎች የተጠቀሙበት ነው ያሉት። አሁን ላይና ኢትዮጵያ ይህንን ቅርስ በተሟላ መጠን እንዳልተጠቀመችበት ነው የሚሰማኝ እኔ እና እንደውም የመጥፋት ስጋት እንደሚኖር ሁሉ እኔ ጋር በጣም ቁጭት ነበ ይሄ የግዕዝ ነገር ማለት ነው ና ግን ግዕዝ በኢትዮጵያና በኤርትራ ታሪክ ልዩ ቦታ ያለው ነው። ግዕዝ የአክሱምን ስልጣኔ ከክርስቶስ ልደት በፊት በአራተኛው መቶ ክፍለ የሚያስቀምጡ ክፍለ ዘመን ዋና ቋንቋ የነበረ ነበረ። የአክሱም ሐውልቶች፣ ጽሁፎች፣ መጽሐፍት በግዕዝ ነበር የሚጻፉት። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥም ለቅዳሴም፣ ለጸሎት፣ ለቅዱሳት መጽሐፍ ጥቅም ላይ ይውላል። ለምሳሌ መጽሐፍ ሄኖክና ክብረ ነገስት፣ ሌሎችም በግዕዝ ቋንቋ የተጻፉ ናቸው ማለት ነው። እና ግዕዝ እንግዲህ የሴማዊ ቋንቋዎች ቤተሰብ አካል ነው። ከአረብኛ ከዕብራይስጥና ከአራማይክ ጋር የሚዛመድ ነው። ለታሪክ ለአርኪኦሎጂ፣ ለሊንጉስቲክ ተመራማሪዎች ትልቅ ጠቀሜታ ያለው ነው። ግዕዝ በዓለም አቀፍ ደረጃ ዩኒቨርሲቲዎች እንደ ኦክስፎርድ፣ ሃርቫርድ እና ሳኦስ ለንደን ማለት ነው ግዕዝን ለታሪክና ለሃይማኖት ጥናት ያስተምሩታል። ለምሳሌ መጽሐፈ ሄኖክ ግዕዝ ጽሁፎች በዓለም አቀፍ ምሁራን ዘንድ እጅግ በጣም ተወዳጅ ነው ማለት ነው። እና ግዕዝ የኢትዮጵያና የኤርትራ ማንነት አካል ነው። ከአማርኛ ትግርኛ፣ ሌሎች ቋንቋዎች ጋር ተያይዞ እንደ ኩሽ ቅርስ የሚታይ ነው እና ቋንቋ ኮኖ ግዕዝ ግን በርካቶች ለምን ትኩረት እንዳደረጉበት እና ይህንን ነገር ለማጥፋት እየሰሩ እንዳሉ እኔ በራሴ እንደው በጣም ነው ያስገረመኝ ማለት ነው። ሌላ ሀገርን አሁን ቋንቋዎችን እንማራለን እንግሊዝኛም፣ ፈረንሳይኛም ሌሎችም ሀገራት ቋንቋዎችን እኮ በስነስርዓት እየተማርን ነው ለማወቃለን ለመግባባት። እና ይሄ ያው አንዳንድ ጠለቅ ያሉ ጥናቶች ያስፈልጉታል። አንዳንዴ እናውቃለን ብንናገር እናልቃለን ሆን እና፣ በርካቶች እንደውም ዝምታ መርጠዋል በዚህ ጉዳይ ላይ። በርካታ ሀገራት ግዕዝን ለማጥናት ለባህል ለማስታወቂያ ሲጠቀሙት፣ ኢትዮጵያ ደግሞ ይህንን ቅርስ በተሟላ መጠን እንዳልተጠቀመችበት እየታወቀ አሁን ደግሞ ጭራሽ እንዲጠፋ በትምህርትም እንዳይሰጥ ይሄ ሁሉ ዘመቻ መነሳቱ በራሱ በጣም ቁጭት የሚያጭር ነውና በኢትዮጵያ የትምህርት ስርዓት ውስጥ ግዕዝ በሰፊው አይሰጥም። በሰፊው አይደለም፣ ግዕዝ እንደውም ትም እኳ አይሰጥም። ምናልባት አንዳንድ ትምህርት ቤቶች አንድ ሰብጀክት ሊኖር ይችላል። እሱም ነው እንግዲህ እንዳይኖር እየተደረገ ያለው። በተለይ በዘመናዊ ትምህርት ቤቶች፣ በዩኒቨርሲቲዎች ግዕዝ እንደ አማርኛ ወይ ደግሞ እንደእንግሊዘኛ ቋንቋ ቅድሚያ አይሰጠው። በተቃራኒው ግን በውጭ ሀገራት ዩኒቨርሲቲዎች ግዕዝን እንደልዩ ትምህርት ነው የሚያስተምሩት። ይሄ ፋክቱ ነው፣ እንግዲህ እውነቱ ነው። ያለንን እየጣ አለን የሌለንን እያነሳን ነው ያለነው ማለት ነው። እና ግዕዝ በዋናነት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰፊው ነው የምትጠቀምበት፣ ቤተክርስቲያናችን ለቅዳሴዋ ለጸሎቷም። ስለዚህ የግዕዝ አጠቃቀም ወደ ሃይማኖታዊው አውድ ብቻ እንዲገድብም አድርጎታል የሚል እምነት አለኝ። በማህበረሰብ ደረጃ ለባህል ወይ ደግሞ ለትምህርት አልተስፋፋ። እንግዲህ የሆነ ሆኖ አሁን ኢትዮጵያ በፖለቲካ በኢኮኖሚና በማህበራዊ ጉዳዮች ላይ የተጠመደች ሀገር ናት። ይህም የግዕዝ ቋንቋን ለማስተዋወቅም ለመጠበቅም ቀድሚያ እንዳይሰጠው ማድረግን ብቻ ሳይሆን ሆን ተብሎ የግዕዝ ቋንቋን ለማጥፋት በደንብ እየተሰራበት እንዳለ ያሳያል ማለት ነው። በተቃራኒው ሌሎች ሀገራት ደግሞ ታሪካዊ ቋንቋዎቻቸውን እንደ ላቲን ወይ ደግሞ እንደ ግሪክ ለጥናትና ለቱሪዝም የሚጠቀሙባቸው ናቸው ማለት ነው። ውድ ቤተሰቦቻችን፣ ስለዚህ አሁን ገነት በኢትዮጵያ ተገኝታለች ብለው በርካቶች እየተገረሙ ነው። መጀመሪያ ግን የእኛ ሊቃውንቶች፣ ቤተክርስቲያናችን፣ ጸሐፍቶቻችን፣ የታሪክ ምሁራን ሲነግሩን ለዘመናት የቆየበት ነገር ነው ማለት ነው እና ስለዚህ ገነት በኢትዮጵያ ናትን የሚለውን መጽሐፍ ብታነቡት ምኞቴ ነው። ውድ ቤተሰቦቻችን በአነሳናቸው ናቸው ርዕሰ ጉዳዮች ላይ ምን ተሰማችሁ? ሀሳባችሁን በነጻነት በኮመንት መስጫው ላይ አጋሩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።